ኢየሱስ ጌታ ነው። የእግዚአብሔር ስም ብሩክ ይሆን። እኔ በእውነት 2015 ነው እዚህ ቤት የመጣሁት። ልጄ ዩኒቨርሲቲ ሆነው የጌታ ስም ብሩክ ይሁን በእውነት በነብይት አልፎ እንደዚህ አልነበርኩም ውበቴ ሁሉ የተበላሸ ሴት ነበርኩ ማለት ጠበቅ እውነት የልጆች እናት እናት ልጆቿስ ማዕረግ ያገኛሉ የተባልኩ ውሃን እንኳን ከኔ ጋር ጠልቀው የማይጠጡ ብዙዎች ነበሩ ነገር ግን እግዚአብሔር በጠላቶቼ ፊት ለፊት ድንቅና ተአምራትን አደረገ ኢየሱስ ጌታ ነው። ብዙ ምስክርነቶችም መስክር ያለው ሁለት ሶስት ጊዜ ስላጧት ነው። ነብያትን ብዙ ነገር ሆኖልኛል። በእሷ በኩል ጌታ ይባረክ፣ እግዚአብሔር ዘመኗን ይባርከው። የሆነልኝ አንድ ነገር ነው ብዙ ነገር ሆኖልኛል። ከሆነልኝ ጥቂቱን 2016 ላይ አካባቢ ነው የተመረቀው፣ መጀመሪያው ዓመት ላይ ልጄ ማለት ነው። ታሪኩ ብዙ ነው፣ እሱን አላወራም። ጌታ ስለሰራው እና ስራ ስላልጀመረ መጣሁ እዚህ። የሆነ ፑቲክ ቤት ጀምሯል፣ ገና ጀምሮ ሁለት ቀን ሶስት ቀኑ ነው መሰለኝ። አንቺ አንቺ አለችኝ እና እዚ አካባቢ ነው ቁጭ ያልኩት። ስለ ልጅሽ ስራ ጀመረ? አዎ፣ በቃ እኔ ደስ አለኝ። እዛ ፑቲክ በመዋሉ ማለት ነው፣ ከኔ ጋር ስላልዋለ፣ አሁ ምናምን ብዬ ደስ አለኝ። እሱ አይደለም አለችኝ፣ ያ እሱ አይደለም፣ እግዚአብሔር በራ አይደለም በሮችን ከፍቶለታል አለችኝ። የእግዚአብሔር ስም ይባረክ። አይመጥነውም አለችኝ፣ አይሰራም እግዚአብሔር በሮችን አዘ እውነት ነው። ልክ በሶስተኛው ቀን እዚህ ቅዳሜ መጥቼ ይሄ ተነግሮኝ፣ ሰኞ እናቴ ያለኝ አቤት፣ የሆነ ቦታ ስራ በኦንላይን ተመዝግብ ያለውና ምናምን አለኝ። በቃ ነብይት እኮ እሱ አይመጥንህም ብለሃለች፣ በር ሳይሆን በሮች ተከፍቶልሃል ምንድን ነው እነዚህ የሚያግዙት ምንድነው የሚባለው? አለቀ ብቻ ጠፍቶብኛል። እና ብለሀል ሳልኩት፣ አሜን አለ በቃ አሜን አለ። እሺ ብዬ ፈተናን ተፈተነ አለፈ። ኢየሱስ ጌታ ነው። ክብር ለክርስቶስ ይሁን። እንዲሁ በቀበሌ የሚጠበቅ ልጅ ግን በማዕረግ ወደ አየር መንገድ ከፑቲክ ወጥቶ፣ ኢየሱስ ጌታ ነው። ለኔ አደረገ። ለማትጠበቀዋ ሴት ሊሆን አይገባም ብሎ ጠላት ባወጀው መካከል እግዚአብሔር ድንቅ ሆነ። ጌታ ስሙ ይባረክ። ለዘጠኝ ወር ስልጠና ገብተው ነበረ። አሁን ሁለተኛ ወራቸው ነው። በቋሚነት ስራውን ጀምሯል። ኢየሱስ ጌታ ነው። እግዚአብሔር ስም ይባረክ። ወደዚህ እንዳልመጣ ብዙ ነገር ሆኖብኛል። ወደዚህ እንዳልመጣ ማለት ነው። ምክንያቱም ምን ሆነብኝ? ታናሽ ወንድሜ ሳናስቦ ታንቆ ሞተ። እውነቴ እውነቴን ነው። በጣም ብዙ ፈተናዎች ወደዚህ እንዳልመጣ በተለይ ቅዳሜ ክፉም ይወዳል እግዚአብሔርም ቃል ይወዳል። እውነቴን ነው የምላችው። እንደ እኔማ አልቀርም። ሀዘኔን ሁሉ ትቼ በሶስተኛ ቀን መጥቼ ነበረ። እኔ አላዝንም ደግሞም አላለቅስም። እኔ የማልቀስ ዘመኔ አይደለም፣ ብዙ ዘመን አልቅሻለሁ። ካሁን በኋላ አላለቅስም። ጠላቴ ሆይ ያልኩኝ ስመጣ ነቢይትን አጣው፣ ግን ደስ ብሎኝ ቃል ተካፍዬ ነው የሄድኩት። ጌታ ስሙ ይባረክ። ሀዘን ሊያለብሰኝ ጠላት አይችልም። እኔ አልለብስለትም። ይገርመዋል፣ አልለብስለትም ጌታ ምስክሬን አለብስለትም። እና እግዚአብሔር ስሙ ይባረክ። ነብይ ትባረክ። እሷ መናገር ብቻ አይደለም እየተዋ ብላለች። እህቴ ቀደም ስትናገር እየተዋ ይሰራል። ኢየሱስ ጌታ ነው። አሁን ደግሞ እግዚአብሔር ታማኝ ነው፣ መልካም ነው። ታናሽ ልጄ ደግሞ ትንሹ ልጄ በብዙ ይፈትነኛል። አላውቅም ከማን ጋ እንደገጠመ ከትላንት ወደ ዓርብ ዕለት ይሄን ተልትሎ ተልትሎ ተልትሎ ገላቸውን ልጆቼን አሁንም እኔን የማጥባቸው የማጠባቸው ትልቅ ሆኖ ማለት ነው። እና ገባሁኝ ቅዳሜ ዕለት ማለት ነው። የዛሬ ሰም አጥብሃለሁ አልኩት። ምን ነው አታጥብኝም አለ። በፍጹም አጥብሃለሁ ገላህን አልኩት። ከዛ ስገባ ይሄ እጁ አይታይም ተቆርጦ ተቆርጦ ተቆርጦ ተቆርጦና፣ ባህሪው ተቀይሮብኛል ከ15 ቀን በፊት ማለት ነው። ምንድን ነው ይሄ ያልኩት፣ አልናገርሽም አለኝ። ትናገራለህ አልኩት። እኔ እግዚአብሔር እጅ የሚቆርጥ ልጅ አልሰጠኝም። ለበረከት የሚሆን ልጅ ነው የሰጠኝ። እኔ የማሐፀኔ ፍሬ ለጠላት አልፎ አይሰጥም። ምንድን ነው የሆንኩ አልኩት። እኔ አላውቅም፣ እናቴ አለኝ ስንተኛ ክፍል ተማሪ ነው። ትምህርቴን አስጠልቶኛል፣ ደግሞ አንቺን ሳይ ታስጠይኛለሽ አለኝ። በፍጹም ይሄ የጠላት ስራ ነው። እኔ እናትህ ነኝ። በእውነት በቃል የመጣህ ልጅ ነህ። ላስወርድ ስል እግዚአብሔር በትክክል መጥቶ ልጅ እኔ ነኝ የምሰጠው ብለው በእልም ተናግሮኝ ነው የወለድኩት። አንተ በቃል ኪዳን የመጣ ልጅ ነህ። በፍጹም ልትጠላኝ አትችልም። ይሄ የጠላት ወሬ ነው እያልኩኝ የጸለኩኝ ልጁ እዛው በማጠብበት ስፍራ ላይ ወደቀ። ትልቅ ነው የ15 ዓመት ልጅ አይመስልም። በጌታ በኢየሱስ ስም አንተ ጠላት እኔ ትውልዴን አትበላም። ነቢይት በብዙ ጸልያልኛለች ለልጆቼ ብዬ። እዛው የተጸለየበት ውሃ ነበር፣ ከዚህ ጄርኩት እሱን አፈሰስኩበት። ከዛ ልክ ከእንቅልፉ እንደሚነሳ ሰው፣ ወይኔ እናቴ፣ በቃ እንቅልፍ እኮ ጣለኛል። የጣለው ግን ሌላ ነው። ኢየሱስ ጌታ ነው። እዚህ ተጸልየውበት የምንወስደው ነገር እንኳን ይሰራል። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ክብሩን ይሰድ። ነቢይት ትባረክ፣ ትውልዷ ይባረክ በኢየሱስ ስም። እሷ የብዙዎች እናት ናት። ብዙዎችን በአለት ላይ የምታቆም እናት ናት። እግዚአብሔር አፍ ናት። የእግዚአብሔር ስም ይባረክ። ጌታ ስሙ ይባረክ። እግዚአብሔር እስራኤል ሰርቷል። ኢየሱስ ጌታ ነው። ጠላት ያውጃል እንጂ አይከናወንለትም። እግዚአብሔርን አመስግኑልኝ። በእውነት ኢየሱስ ጌታ ነው። እችን መልዕክት እንዳላስተላልፍ አሁን እንኳን ወደዚህ ስመጣ በብዙ ጎትቶኝ ነበር፣ ግን እግዚአብሔር አስጥሶኝ መጣሁ። አስጥሶኝ ኢየሱስ ይባረክ። እግዚአብሔር መልካም ነው በእውነት ልባችሁ አይውደቅ። በእግዚአብሔር የታመነ ያመልጣል። ኢየሱስ ጌታ ነው። ሀሌሉያ። በእውነት የቤተ ክርስቲያን ይባረክ። ከሀስከበ ያሉት በሙሉ የተባረኩ ይሁኑ። አገልጋዮቿ ሁሉ ይባረኩ። እውነት እኔ ተጠቅሜ ያለው ግን እችን ቅዳሜ ክፉ እየተሻማብኝ ነው፣ ግን አይችልም። ኢየሱስ ጌታ ነው። ጌታ ይባርካችሁ። ሌሌላቸው አሁን ሽር ጉድ በጌታ ፊት መሆን እንዴት ደስ ይላል! መሰለኝ አሁን ስላሸነፈች ነው እሷ። እጃችሁ ከፍ አድርጉና አሸንፈሻል በሏት። እሺ፣ ድገሙና አሸንፈሻል በሏት። ምን አድርጋለች? ተተልትሎ የመጣውን ልጇን አያችሁ አይደለም አያችሁ። እንደዚህ ማሳደግ ልጅን በጣም ጥሩ ነው። እና አጥባህ አለው ማለት ይሄን እድል ሰጣትና እዛው መንፈሱ ተዘረረ ማለት ነው። ጌታ ይባረክ። አይወጡም ከእቅፍሽ ከእጅሽ አይወጡም። ይሄም ታላቅ ሰው ነው፣ ይሄም ታላቅ ሰው ነው። አውሬ አይበላብሽም፣ አይበላብሽም። እግዚአብሔር አሳልፎ ደግሞ ሰጥቶሻል። በዙሪያው ላይ የሚዞረው ሊውጠው የሚዞረው አይውጠውም። ክብር ለእግዚአብሔር ይሁን። ሰላም፣ ሰላም። ቅዱሳን ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁል ጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ፣ ሰብስክራይብ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም